በሚያሳዝን ሁኔታ እንግዲህ የፈራሁት ነገር ደርሶ እያየው ትገኛለኝ ማለት ነው ብሩክ ዛሬ በጣም ከበድ ያለ ነገር ነው ይዞ የመጣው በጣም ብዙዎቻችን ያሳዘነ ያስለቀሰ ነገር ነው ሀይሚንም በጣም አስከፍቷል በጣም ከሚባለው በላይ ማለት ነው ይሄንን ነበር የፈራሁት ይሄ ነገር እንዳይደርስ ነበር ብዙ ነገሮችን ሳወራ የነበረው ፍራንክ ነው ስትሉ የነበራችሁ ሰዎች ይሄ ነው መጨረሻው እንግዲህ ማየት ትችላላችሁ ብሩክ በሚገርም ሁኔታ ቆርጦለት በጣም በቃ ስለሁሉም ነገር የሚያገባኝ ታሪክ የለም ከዚህ በላይ ምንም የማደርገው ነገር የለም አይደለም የቻልኩትን ነገር አድርጌያለሁ። ወድሻለሁ፣ አከብርሻለሁ፣ ለአንቺ ልዩ ቦታ አለኝ ብዙ ነገር ሆኛለሁ፣ ግን አንቺ እኔን ልታግዢ ልትረጂ አልቻልሽም። ከዚህ በላይ እኔ ብቻዬን ምንም የማደርገው ነገር የለም፣ ጤናዬን አጥቻለሁ። ስለዚህ ይሄ ነገር በቃ መቆም አለበት ብሎ ከባድ ውሳኔ ወስኗል ማለት ነው። ሀይሚን በውሳኔው ልትስማማ አልቻለችም። እውነት ለምናገር ዛሬም እየተከራከረችው ነው የምትገኘው። እኔ ስለ ሀይሚ ልንገራችሁ፣ በጣም በጣም እንትን እየሆነች መጣለች። በጣም ግትር እየሆነች መጣለች። እና ብሩክ ብኔ ትናንትና እያንዳንዱን ነገር ነግሬያችኋለሁ፣ ምን ሊፈጠር እንደሚችል ለወደፊት። የሆነ ሰው ታግሶ ታግሶ ትዕግስተኛ ሰው መጨረሻው ከሄደ አይመለስም። ምንም ተአምር በቃ ቦምብ ቢተኮስ ኒውክሊየር ቢፈነዳ መትረጌስ ቢንጣጣ ማለት ነው ሊመለስ አይችልም። ይህንን ፈርቼ ነበር። ሀይሚተይ ከጥፋትሽ ታረሚ ወደ ራስሽ ተመለሺ። ያጠፋው ሌላ ምትጮይበት መጣሽ ብሩክ ላይ ተይ ብዬ ስቆጣ ስናገር የነበረው ይህንን ፈርቼ ነበር። የውነት ነው። አንድ ሰው በጣም ስለሚወዳችሁ ማለት ነው አንድ ቀን ሊታገሳችሁ ይችላል። ሁለት ቀን ሊታገሳችሁ ይችላል። አንድ ወር፣ አንድ ሳምንት፣ አንድ አመት ሊታገሳችሁ ይችላል። አስር አመት ግን የሆነ ሰዓት ላይ ግን የቆረጠለት ቀን ግን ማለት ነው ማንም ሊይዘው፣ ሊያስቀምጠው፣ ሊያስቀረው አይችልም። ምንም አይነት ሀሳብ፣ ምንም አይነት ነገር ማለት ይሄንን ፈርቼ ነበር። ሀይሚ እየታየ በራስሽ ላይ ከባድ ውሳኔ እየወሰንሽ ነው። ድብቅ አትሁኝ። ቢያንስ አሁን ሀይሚን ማለት ነው እኔ ልወቅ ሰዓት ነው የመጣሁት ዛሬ ለምን መሰላችሁ? እኔ ማንም ሙኛ አይደለም። ግን ቢያንስ እንኳን ይሄን ሁሉ ነገር እየለፋ እ ቀለበት ከሌላ ወንድ ጋር አርጋ ከዚህ ይሄ ልጅ እኮ ከሀይሚ ጋ ብዙ ተስፋ አለው፣ ብዙ ህልም አለው፣ ብዙ እቅድ አለው። ገና ወጣት ልጅ ነው፣ ብዙ ነገሮችን እያቀደ ከሀይሚ ጋ ተጋብቼ ልጆች ወልደን ሁሉ ብሎ እያወራ ለእሷ ብዙ ነገሮች እየተጠነቀቀላት፣ ብዙ ነገሮች እያሰበላት፣ ብዙ ነገሮች እያደረገላት እሷ ግን ቀለበት አረኩ ብላ ስትመጣ እስኪ ምን አይነት ስሜት ይሰማዋል? በራሳችሁ ፍረዱ እስኪ እኔ እምባ የመጣ እንደዚህ ይህን ቃል ስናገር እምባ የመጣ እሷ ግን ነገራቶችን እንደው ለብሩክ ብላ እንኳን ስህተት ለምን ሰራች? አይደለም ሴት ናት ሰው ናት ማለት ብቻ ማንኛውም ሰው የሚሰራው አይነት ስህተት ነው የሰራችው። ሰው ሊሳሳት ይችላል። የሚሰራ ሰው፣ የሚኖር ሰው፣ የሚራመድ ሰው ብቻ የሆነ ሰዓት ላይ መሳሳቱ አይቀርም። ፍጹም አይደለችም፣ ሀይሚ ትሳሳታለች። ስህተቷን እኔ አምኜ ብሩክም አምኖ ተቀብሏታል አይደል? ግን ይህን ስህተት ሰራች አይደል? ብሩክ ይህንን ስህተቷን ለመሸፈን ይህንን ስህተቷን ይህንን ክፍተቷን ለመሙላት እየደፋ ቀና እያለ ከሰው ጋር እስከ መደባደብ እየደረሰ እጁን እስከ መታመም ደርሷል አይደል? ራሱንም ታሟል ጨጓራውን ታሟል አይደል? ይሄ ነገር የሆነው በሀይሚ ምክንያት ነው አይደል? ሀይሚን ባመጣቸው ነገር ነው ሀይሚ ባደረገችው ነገር ነው። ሀይሚ በተናገረችው ንግግር ነው አይደል? እሷን ለማገዝ እየሞከረ እሱ አንድ ነገር ነው የጠየቃት። ምንድን ያላት? ምንም አርጊ አላላትም። ምንም አርጊ ምንም ነገር ውረጂ ውጪ፣ ጊቢ አላላትም። ተሰቃይ አላላትም። ምንድን ያላት? ቤት ውስጥ ቁጭ በይ እባክሽን፣ ጸጸቱን አልችለውም። ቤት በየደወለልሽ በየጊዜው አትጂ ሲደውልልሽ ነይንስ እያለሽ አትጂ ብሏት ነበር። ይ ሶስት ቀን ሙሉ ወጣች። ሶስት ቀን ተይ እያላት ወጣች። አሁን ምን ይባላል? ይሄ የሚያሳየው ምን ይሰማዋል? አሁን እኛ ብሩክ እንደተናገረው ልንገራችሁ። እኔ ሙሉ ነገር ልስናገር። አሁንም እኔ ሀይሚ ላይ ጥፋተኛለ፣ ጥፋተኛ ነች ብዬ አስባለሁ። ወደ በኋላ የምናገረው ብዙ ነገሮች ይኖራሉ። ሀይሚ አጥፍታለች፣ በትክክል አጥፍታለች። አዎ ጥፋቷንም እኔ አይደለም የነገርኳት ተው። እኔ እዚህ ጋር መጥቼ ያወራሁት ነገር አይደለም፣ ብሩክ ራሱ ነግሯታል። ያደረግሽው ነገር ጥፋት ነው፣ ትክክል አይደለም። ለማይሆን ሰው ወይም ደግሞ አብረሽ ለማትቀጤው ሰው ተስፋ ሰጥሸዋል፣ ይሄን ልጅ ጎድተሸዋል። ስለዚህ አስቀይመሸዋል፣ አስከፍተሸዋል። እኔ እንዳንድ ወንድ ልጅ እኔ እንዲደርስ እኔ ላይ እንዲደርስ የማልፈልገውን ነገር ሌላ ሰው ላይም ደርሶ ማየት ስለማልፈልግ ይህን ነገር ለአንዴና ለመጨረሻ ጊዜ መዝጋት አለብሽ ይቅርታ ጠይቂው፣ ሲላት የራሱ ጉዳይ ነው ያለችው ሃይሚ ብሩክ ላይ ነበር ስትጮህ የነበረው ስትቆጣ የነበረው በጣም በቁጣ መልስ ስትመልስለት የነበረው ብሩክ ላይ ነው። ያኔ ግን ይቅርታ ጠይቀው ቢሆን ኖሮ ምናልባትም ይህ ነገር ላይፈጠር ይችል ነበር። ግን ፋሲል ስለሚወዳት ስለሚያፈቅራት እንዲሆነች የአንድ ነጥብ ተስፋ ይዞ ጭላንጭል ተስፋ ይዞ ከሀይሚ ጋር ለመቀጠል ነው የሚያስበው። ይባስ ብሎ ብሩክን ከነሱ ህይወት ዞር ማድረግ ነው የፈለገው አደለ። ይህ ሁሉ ነገር ሲሆን አትውጭ አላት፣ በቃ ቤት ውስጥ ቁጭ በይ እኔ ችግሮችን ልፍት አላት። እሷስ በድብቅ ጭራሽ ወጣ ማግኘት ጀመረች፣ ሲደውልላት መውጣት ጀመረች። በህግ ተይዟል ብለሻል። መያዙ ጥሩ ነው፣ ለህግ ማመልከትሽ ጥሩ ነው። ምክንያቱም ማንም ሰው ያለ ፍላጎትሽ መውጫ መግቢያ ላሳጣሽ አይችልም። ብሩክ ደግሞ አሁንም ላንቺ ይጠነቀቃል፣ አሁንም ላንቺ ያስብልሻል። ግን ኃይሚዬ በጣም ደረቁንሻል። አልዋሽም እግዚአብሔርም ብዬ ልናገር እችላለሁ። የእውነት ደረቅ ነው የምትይው ነገራቶቹ። አንቺ የምትጨነቂው በጣም ብልሃተኛ ሴት፣ የሌሎችን ሰዎች ችግር እንኳን መፍታት የምትችይ ሴት ነበርሽ ከዚህ በፊት። እኔ በደንብ እስከማቀሽ ድረስ የሌላ ሰው ችግርን መፍትሄ የምትሆኝ ሴት ነበርሽ። አሁን ግን ለራስሽ ራስሽ መሆን አቅቶሻል። ምን እንዳጨናነቅሽ፣ ምን እንደሆንሻል አላውቅም። ምን እንደቀየረሽም አላውቅምና ነገራቶቹ ከመፈጠራቸው በፊትና ከተፈጠሩ በኋላ ውሳኔ መወሰን ወይም ደግሞ ችግሮችን ለመፍታት የሚቀለው ከመፈጠሩ በፊት ነው፣ ወይም ደግሞ እዛው ላይ እንደተፈጠረ ነው። ካለፈ በኋላ ብዙ ሰው ጋር ከደረሰ በኋላ ምንም ለመፍታት የሚያስቸግር ሁኔታ ላይ ይሆናል። ብሩክ ደግሞ እኔ ሰውን መትቼ ሰውንም ተማትቼ እኔም ተመትቼ ብዙ ህልም፣ ብዙ እቅድ ያለኝ ልጅ ነኝ። ስለዚህ በአጭር መቅረት አልፈልግም። ህይወቴን ኑሮ መኖር ፈልጋለሁ። ልረዳት ሞክር ያለው በጣም እስከ ጥግ ድረስ በቃ ቀለበቱን ራሱ እንዳልተፈጠረ ረስቶት ነው ተፈጥሮ፣ ግን ደግሞ ምንም እንዳልተፈጠረ እንዳልሆነ ትቶ ረስቶት ነው ይህንን ነገር ሊያደርግ። ቃል የገባላት የወሰ ነው ሀይሚን ለመርዳት ሀይሚ እንድትጎዳ ስለማይፈልግ ነው። ግን ሀይሚ በምላሹ ደግሞ የእሷ መልስ እንዲ ከሆነ ጩኸትና ጨቀጨቅ ከሆነ አላምንም በቃ ማለት ሀይሚ ከሄደ በኋላ ነው ነገራቶቹ ካለፉ በኋላ ነው ጸጸት ውስጥ የምትገባው ይቅርታ የምትጠይቀው። አሁን አንድ ሺህ ጊዜ አስር ሺ ጊዜ ይቅርታ ብትጠይቀው ለብሩክ ምን አይነት ምን አይነት ጥቅም ይኖረዋል? ለሀይሚስ ምን አይነት ጥቅም ይኖረዋል? እና አንድ ሰው እስከሚቆርጥባችሁ በጣም ስለሚወደኝ ስለማይፈቅረኝ፣ መቸም ትቶኛ ሄድም ጥሎኛ ሄድም ወይ ደግሞ አይቆርጥብኝም አይጨክንብኝም ምናልባት ልት ትችላለች ወይም ደግሞ ሁሉም ሰው ሊል ይችላል። ግን ደግሞ አንዴ የወደደ ልብ ደግሞ እንዲህ መጥላትም እንደሚችል ወይም ደግሞ መቆረጥ እንደሚችልም ደግሞ በሌሎች ሰዎች ህይወት እያየን ነው እና ሀይሚ በጣም አሳዝናኛለች ሏሻችሁም በጣም ገና ልጅ ናት። ምናምን ነገራቶችን ገና በደንብ በሰል አድርጋ እያየች አይደለም። እንደውም የድሮ ብስለቷ፣ የድሮ ብልጠቷ የት እንደገባ ባላቅማት ነው። ግን ብሩክን ያው ከተናገረው ንግግር እንደተረዳሁት በጣም ኦቨር እንደተጨናነቀ በቃ በጣም ከሚባለው በላይ ታሟል። ውስጡ ደምቷል። ምንም በቃ የሚያሽለው ነገር የሚያሽለው ነገር የለም። ከሚባለው በላይ ዋጋ እየከፈለላት ነው እና ግን እሷ ልትረዳው አልቻለችም። በጣም በሚያሳዝን ሁኔታ ማለት ነው እና ካሜራ ላይ በወጣው ነገር አይደለም እየተናገርኩ ያለሁት ነው ያለው። ካሜራ ላይ ወጣው ቪዲዮ በተሰራው ነገር ላይ አይደለም ነው። እኔ ሃይሚ ላይ እንደዚህ አይነት ውሳኔ ልወስን የቻልኩት አለ ሁለታችን ያወራ ነው ነገር አለ። መኪና ውስጥ ቁጭ ብዬ ብዙ ነገር ብያት አለሁ። እሷ አንድ ነገር ለኔ ማድረግ ከብዷታል። ይህንን ነገር እንግዲህ እሱ የተረዳው ምንድነው ፋሲልን እንደምትፈልገው ነው። ይሄን ነው የተረዳው። ብሩክ፣ ምንም ማድረግ አይቻልም። በግድ ነው እንዲረዳ ይሄን ነገር እንዲያምንበት ያደረገች ሀይሚ ናት እና መጀመሪያ ይቅርታ ጠይቃ ቢሆን ኖሮ ይሄ ሁሉ አይሆንም ነበር። ለማንኛውም ግን መለየት የሚባለውን ነገር በሁለታችሁ መሀል እኛ አንፈልግም። ፈጣሪ አንድ አድርጓችሁ ለማየት ያብቃን ማለት ነው። እውነት ለመናገር ሀይሚ ብሩክ፣ ያው ሀይሚ ሁሉን ነገር ለዚህ ነው የጠራኝ ለይ ልትነ የጠራኝ ምናምን አለችው። አዎ ሲላት በቃ አለቀ። ሲላት በጣም በቃ ተናዳ፣ በጣም ከፍቷት እያለቀሰች ነው ተመልሳ ዞር ብላ ወደ ቤቷ የሄደችው ና ብሩክ አልጨከነባትም፣ ተከትሏታል። አይለያዩም፣ ይሄ መጨረሻቸው አይደለም። ግን አንድ ነገር ደግሞ ለነግራችሁ የምፈልገው ነገር በሀይሜና በብሩክ ብቻ ሳይሆን እነሱ ምሳሌ አድርጌ ልንገራቸው። አንድ ሰው ከህይወታችን ሲወጣ ሌላ ሰው በጭራሽ የማናገኝ እኛ ብቻ የምንሰበር ምናምን ሊመስለን ይችላል። አሁን ብሩክን የመሰለ ሰው ከየትም ልታገኝ አትችልም። ሀይሜ የእውነቴ ነው። በጣም ከሚባለው ከመጠን በላይ የተግባቡ፣ የተዋሃዱ፣ የተፋቀሩ፣ የተዋደዱ ልጆች ናቸው። ልብ ለልብ በደንብ የተዋሃዱ ልጆች ናቸው። ብሩክም ለሷ እሷም እሱም ለሱ በጣም እሷም ለሱ አይ በቃ እኔ እንጃ። በጣም ነው የሚዋደዱት፣ የሚከባበሩት፣ የሚፋቀሩት። ግን ይሄ ነገር የሆነ ሰዓታት ላይ ሀፕን ቢያደርግ ወይ ሀሚ ትጎዳለች ብለን ልናስብ እንችላለን ወይ ብሩክ ሊጎዳ ይችላል ብለን እናስባለን ግን ደግሞ ህይወትም ሊቀጥልም እኮ ይችላል ይህንን ነገር አያድርገው ፈጣሪ መለያየታቸውን አንፈልግም ብሩክም ጨክኖ ላይ ግን ቸኮለ ይህንን ለምን ወሰንክ ብዬ እኔ ብሩክን ቅንጣት ታክል ልሰድበው ልናገረው አልችልም የእውነቴን ነው የምላችሁ ለምን መሰላችሁ ትክክለኛ ነገር ነው ያደረገው። ትክክለኛ ውሳኔ ነው ያደረገው። ምናልባት ሀይሚ ከእንደዚህ አይነት ነገር ጥፋቷን አምና ልትቀበል ልታልፍ ትችላለች። ምናልባትም ወደ ራሷ ልትመለስ ትችላለች። ምናልባትም ነገራቶችን በማስተዋል ልታይ ትችላለች። ምናልባትም ከረፈደ በኋላም አንዳንዴ ከመቅረት ማርፈድ ይሻላል የሚባል ነገር አለ። ምናልባት ልትረዳ ትችላለች። እና ሀይሚዬ ደግሞ ምንም ይሄን ያህል መጎዳት መሰበር የለብሽም። ግን ነገራቶችን፣ ውሳኔዎችሽን ብሩክ ተለየሽ ማለት የመጨረሻ ህይወትሽ እስትንፋሰሽ ነው ማለት አይደለም። ህይወት ይቀጥላል። ግን ሀይምዬ፣ ይሄ ነው የሚወድሽ ሰው የሚያፈቅር ሰው ቦታ የሰጠሽ በጣም ህይወቱን እንኳን አሳልፎ ለመስጠት የተዘጋጀልሽ ወንድ ይሄ ነው እና እሱን ማጣት የለብሽም ብዬ ነው ማስበው። መጨናነቅ የለብሽም ብሩክም ደግሞ በዚህ ልክ ያው መፍጠን ነው። ትንሽ ግራ አጋባኝ ቅር ያለኝ ትንሽ መፍጠን ነው ማለት። አንዳንዴ እኮ ተኮራርፈም እኮ አንድ ቀንም ሁለት ቀንም ቆይተ እኮ እሷም የራሷ የምታስበው ነገር ይኖራል፣ ከትራሷ ጋር የምታወራው ነገር ይኖራል። አንተም ከትራስ ጋር አውርተበት ቀስ ብለ ምናምን ነገር ብትቆይ ትንሽ ጊዜ ብትወስድ ጥሩ ነበር። አንተ ግን ለውሳኔ በጣም ቸኮልክና በኋላ ላይ አንተም እሷም ዋጋ እንዳያስከፍላችሁ ይሄ ውሳኔ በጣም ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። የሰይጣን ጆሮ ይደፈን፣ ሁለታችሁን እኛ ምተለያየታችሁ ማየት አንፈልግም። ለማንኛውም ይቅር ለእግዚአብሔር ተባባሉ። ብሩክ አዎ፣ በጣም ታጋሽ ነህ፣ በጣም ትሁት ነህ፣ በጣም ከሚባለው በላይ። እኔም ትናንትና ስናገር የነበረው ይሄ ልጅ የሆነ ነገር ቢሆን ከሆነ ሰው ጋር ተደባድቦ የሰው ሕይወት ቢያጠፋ እሱም ይሄ እሱን ሕይወት ቢያጠፉት ይሄ ነገር ምንድን ነው? በዚህ ልክ ብሩክ ሲቀያየር አይቼው አላውቅም በህይወት ዘመኔ። እኔ ብሩክን ከተከታተልኩ ጊዜ ጀምሮ በዚህ ልክ ከሰው ጋር ተጣልቶ፣ በዚህ ልክ ከሰው ጋር ተደባድቡ አይቼው አላውቅም። እና ይሄ ነገር መሆን የለበትም ወደ ራሱ መመለስ አለበት ብዬ ሀሳብ አስተያየት ስሰጥ ነበር። ና እንግዲህ አንዳንድ ነገራቶች ሲደጋገሙ፣ ጥፋት ሲደጋገም ደግሞ ሁሉ ነገር ይሰለቻል። አንድ ቀን በቃ ቁርጥርጥ ሊሆን ይችላል ና ሀይሜዬ ለድጋሚው ለሌላ ጊዜው ህፃን ልጅ ነሽ፣ ገና ትንሽ ልጅ ነሽ። እየተማርሽበት ነው የምታልፊው። ከህይወትሽ ብዙ ትምህርቶችን እየወሰድሽ ነው። በተጣላችሁ፣ በተጨቃጨቃችሁ፣ በተኮራረፋችሁ ቁጥር ብዙ ትምህርቶችን እየወሰድሽ ነው ብዬ አስባለሁ። እና ብሩክም ጨክኖ አይጨክንብሽም፣ አይዞሽ፣ አትደንግጪ ለማለት ነው። ብሩክም እንግዲህ ተከትሏት ሄዷል። እንግዲህ ማለት አንድ ነገር ብታደርግ ይሄ ሁሉ ነገር ያበቃለት ነበረ። በቃ ብሩክ አቤት አትውጪ እንዳላት ቤት ሳትወጣ ቁጭ ብላ ብትጠብቀው እሱ የሚላትን ነገር ሁሉ ብታደርግለት ጥሩ ነገር ነበር ግን ላይ ያንን ነገር መስማት አልቻለችም። እኔ እንጃ፣ ምናልባትም ይሄ ልጅ እኮ ልታሳምነው ፈልጋ ሊሆን ይችላል ከብሩክ ውጭ አግኝታው ይሄ ልጅ አርፎ እንዲቀመጥ ምናምን አስባ ሊሆን ይችላል። ግን ደግሞ ብሩክ ደግሞ ይህንን ነገር አልፈለገውም አልወደደውም። ይጎዳታል ብሎ ስላሰበ ና አትውጪ ቢላት እየወጣች ስለሆነ ይሄ ነገር ደግሞ በጣም አናዶታል እና በዚህ ልክ ነው ይህንን ውሳኔ ሊወስን የቻለው። ለማንኛውም ግን ሀይሚ፣ አንዳንዴም አንቺ ቢያልሽ ብቻም ሳይሆን ብሩክም ያለሽን ነገር ብታደርጊ እሱም የሚልሽን ነገር ብትሰሚ የተሻለ ነው ብዬ ነው ማስበው። ለማንኛውም ግን ተመልካቾች አይዟችሁ፣ አትደንግጡ። ሀይሚና ብሩክ መቼም አይለያዩ፣ ተመልሰው ይመጣሉ። ብሩክ በዚህ ልክ ጨክኑ ጡላት ሊሄድ አይችልም፣ ይመለሳሉ ለማለት ነው። የምወደው አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸርቸሩን ጥሩ ጥሩ ነገር ነገሮችን ተመኙላቸው። እነዚህ ገና ትንንሽዬ ልጆች ገና ብዙ ከፍታ ብዙ ርቀት ብዙ ጉዞ የሚጓዙ ልጆች ናቸውና እንዲህ በዚህ በትንሽ ነገር በ ለዚያውም በሶስተኛ ወገን ተጣልተው ተራርቀው በዚህ ልክ ሊቀሩ አይችሉም ና አንድ ላይ ይመጡልናል። አይዟችሁ ለማለት ነው። ሰላም አምሾ።